ሰላም ጤና ይስጥል ለኔ ትውልዳችሁ ና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ። ያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናዱ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ ና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የአፋ በአ ሰሜን አማራ ቀጠና በላይ ዘለቀ እዝ እና አፋር ጎንደር ጠቅላይ ግዛት እዝ ኃይሎች በጥምረት በጠላት ወንበር አስጠባቂ ሰራዊት ላይ ድል ተቀዳጁ። አፈባ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ክፍለ ጦሮች ና ፋህድ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች የጋራ ጠላትን በጋራ መደምሰስ የሚል እቅድን አንግበው የጠላትን ኃይል ሰፍረው በሚገኝባቸው በተለያዩ ከተማዎች ሰርገው በመግባት አስደናቂ ጀብዶችን ሰርተዋል። በትናንትናው ዕለትም የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆኑት ጎንደር የበጋሻው ክፍለ ጦር እና ጥቁር አንበሳ ክፍለ ጦር አሀዶች ሰላም አፋድ ጎንደር ጠቅላይ ግዛት እስ በአርበኛ ታርቆ ከበደ የሚመራው አሀድ በጋራ በመሆን በምዕራብ በለሳ አበይና ና ድርቃ ልደታ በተባሉ አካባቢዎች የብልጽግናን ወንበር አስጠባቂ ኃይል ሲያረባዩትም ውለዋል በውጊያው የሞቱበት ሶስት መከላከያዎችና ና ሶስት ሚሊሻዎችን ድርቃ ልደታ ቤተ ክርስቲያን ላይ ቀብሮ የሄደ ሲሆን ሌሎች ቁጥራቸው በርከት ያሉ የመከላከያ ና የሚሊሻ ቁስለኞችን ወደ አርብ ገበያ ከተማ ይዞ ፈርጥጦ አምልጧል የአርበያ የመጀመሪያ ደረጃ ሆስፒታል ሰራተኞችም ቁስለኞች ለማ ረፍ ሽር ጉድ ሲሉ ተስተውለዋል። ከዚሁ የአንድነት ዜና ሳንወጣ ዛሬ ጥቅምት 19 ለ 22018 2018 ዓ ም አጥቢያ ከንጋቱ አስር ሰዓት ጀምሮ ጥቁር አንበሳ ክፍለ ጦር አህዶችና አፋድ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር ማክሰኝት ከተማ በሶስት አቅጣጫ ዘልቆ በመግባት የጠላትን ኃይል መውጫ መግቢያ አሳጥተው ታርፍደዋል። ለሰዓታት ያህል ከተማዋን በቁጥጥር ስር አድርገዋት የቆዩ ሲሆን የከተማዋ ሚሊሻና የስርዓቷ አገልጋይ ካቢኔዎች እግራቸውን ወደ ምድራቸው መፍርጥጣቸውን የመረጃ ሚዲያ ምንጮቻችንም ገልጸዋል። ቁጥራቸው በውን ማወቅ የማይቻል የጠላት ኃይል ሙትና ቁስለኛ መሆናቸውን ለማወቅም ተችሏል። ከዚሁ ጋር በተያያዘ የዳግመው ቴዎድሮስ አምስተኛ ኩራ አካሎች ከፍተኛ ቁጥር ያለው የጠላት ኃይል ሰፍሮ በሚገኝባቸው ከተሞች አምባ ጊዮርጊስና አዲስ ዘመን ላይ ከትላንት ማታ ጀምሮ እስከ አሁኑ አሳ ድረስ ለአስጨራሽ ውጊያ እያደረጉ ነው። ማታ መሻሽ ላይ ጎንደር የብጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይ በሶስት አቅጣጫ በመግባት በአብይ ጡት ቆራጭ ሰራዊት ላይ የማያዳግም እርምጃ ተወስዷል። በጥቃቱ አምስት የመከላከያ አባላት ወዲያውኑ ሲሞቱ ስምንቱ ደግሞ ክፉኛ በመቁሰላቸው የተነሳ በሪፈር ለከፍተኛ ሕክምና አደባርቅ ከተማ ተልከዋል። የጠላት ኃይል ቁሳዊ ሰብአዊና ፖለቲካዊ ኪሳራን ያስተናገደበት ጥቃት እንደሆነም ለማውቀም ተችሏል። የጠላት ኃይል ማዘዣ ጣቢያ በሆነችው አዲስ ዘመን ከተማ ላይ ዳግማዊ ቴዎድሮስ አምስተኛ ኮር በሶስት የውጊያ ግንባሮች እየተፋለሙ ይገኛል። በስተ ምስራቅ አቅጣጫ አጼ ያሱ ክፍለ ጦር፣ በስተ ሰሜን ምዕራብ አቅጣጫ ፋኔ ውቤ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦ ጦር ብርጌዶችን የጎንደር የብጋሻው ክፍለ ጦር አካል የሆነው ነብዩ አሳምነው ብርጌድ አዲስ ዘመን ከፍተኛ ወታደራዊ ጠቀሜታ ያላቸውን መሬቶች በመጠቀም በጠላት ኃይል ላይ የበላይነትን ወስደዋል። ከእብናት ድጋፍ ለመስጠት የሚመጣን የጠላት ኃይል አጼ ያሱ ክፍለ ጦር አግዶ ይዞ እንዳያልፍ ያደረገ ሲሆን፣ አዲስ ዘመን ከተማ ላይ ሰፍሮ የሚገኘውን ግለሰብ ግብስብስ ኃይል ያለምንም ስጋት ምሽጉ ድረስ ዘልቆ በመግባት እልህ አስጨራሽ የፊትለፊት ውጊያ ማካሄድም ተችሏል። በውጊያው ከአስራ አምስት በላይ ሲሞት አስራ ሁለት የሚሆኑ ደግሞ ቁስለኛ መሆናቸው የታወቀ ሲሆን በከተማው ሆስፒታል በሕክምና ላይ መሆናቸው ታውቋል። በአጠቃላይ ከሰሞኑ ጀምሮ እስከ ዛሬ ድረስ እየተደረጉ ያሉ ወታደራዊ ዘመቻዎች የጠላት ኃይል ከፍተኛ ቁሳዊ፣ ሰብአዊና ፖለቲካዊ ኪሳራዎችን ያስተናገደበት ግዳጅ እንደሆነም ለማወቅም ተችሏል። ይህ በእንዲህ እንዳለ በሌላ መረጃችንም ተክለ ሃይማኖት ብርጌድ ላይ ጥቃት ለማድረስ የመጣው የጠላት ኃይል ድባቅም ተመታ። ዛሬ ጥቅምት 2 ከጠዋቱ አራት ሰዓት ላይ የብልጽግናው ሰራዊት ከጓሃላ በቅርብ ርቀት ላይ ሊ ሊሊ ከተባለችው አካባቢ ላይ የአፋብ ሰሜን አማራ ቀጠና በላይ ሰለቀስ የዳግማዊ ቴዎድሮስ አምስተኛ ኮር ንስር በለሳ ቅጣው እጅጉን ክፍለ ጦር ተክለ ሃይማኖት ብርጌድ ላይ ድንገተኛ ጥቃት ለማድረስ የተንቀሳቀሰው የጠላትን ኃይል በደፈጣ መምታትም ችለዋል። ጠላት መንቀሳቀሱን መረጃ የደረሳቸውን ስሮቹ ገዥ መሬቶችን በመያዝ በጠላት ላይ የማያዳግ እርምጃ ወስደውበታል። በጥቃቱ የተደናገጠው ጠላት እግሬ አውጪኝ በመፈርጠጥ ወደ ምስራቃዊቷ ጓሃላ ከተማ በመጣበት እግሩ እየተራወጠ ሊመለስ ስም ችሏል። መረጃውን መደረሰን የአፋጳ ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ ነው። ይባንዲ እንዳለ በሌላ መረጃችን በአዲስ ቅዳም ከተማ አካባቢውና በመላው ዓለም ለምትገኙ የትግላችን ደጋፊዎች የትግሉ ደጋፊ መልእክትም ተስተላልፈዋል። አጭበርባሪ የብልጽግና ወኪሎች የተለያዩ ቴክኒኮችን በመጠቀም ለተለያዩ የትግል ድጋፎች የሚሆን በሚል የፋይናንስና ና ሎጂስቲክ ድጋፍ በብርጌዳችን አመራሮች ስም እየተጠየቁ እንደሆነ ደርሰንበታል። በመሆኑም ሁሉም የትግላችን ደጋፊዎች የምታደርጉ ድጋፍ የአጭበርባሪዎችን ሲሳይ ሳይሆን በሕጋዊ መንገድ ለትግሉ እንዲደርስ ከተፈለገ በስልክም ሆነ በሌላ መንገድ ድጋፍ የሚጠይቃቸው ግለሰቦች ሲኖሩ ቀጥታ ወደ ብርጌድ አመራሮች በማሳወቅ ህጋዊነቱን እንድታረጋግጡ ስንል በአክብሮት እናሳስባለን። በእንዲህ እንዳለ በሌላ በኩልም የተቃውሞ ትችት ኃላፊነትን መወጣት እንጂ በአንዳነት አይሆንም። ከትላንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት የሚመለከቱት መሰረታዊ ጉዳዮች ላይ ያተኮሩ ናቸው። እኔ እንደ ህዝብ ተወካይና ተቃዋሚ ፖለቲከኛነት የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታ የሚጭምር ነው። የምመራባቸው ብቸኛ መርሆ የአማራ ህዝብ ህልውናና የኢትዮጵያ ዘላቂ ብሔራዊ ጥቅሞችም ናቸው። ከዚህ በመነሳት ሰዓት ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊትና ወዶ ገብ መሸጦ ተቃዋሚዎች ላቀረቡ ሶስት ክሶች ግልጽ ምላሽ እሰጣለሁ። ይህን የማደርገው የተነሱ ክሶች ክብደት ምላሽ የሚገባቸው በመሆናቸው ሳይሆን አጋጣሚውን በመጠቀም ባቀረብኳቸው በርካታ የፖሊስና የትግበራ ጉዳዮች ላይ የበለጠ ግንዛቤ እንዲፈጠር፣ ውይይት እንዲካሄድባቸው ምልከታዎቼን በተብራራ ሁኔታ ለማጋራት ነው። ክስ አንድ የአስመራ መንግስት ወኪል አገልጋይና ና ባንዳ ነህ የክስ መሰረተ ቢስ ተራ ስም ማጥፋት ነው የፖለቲካ ትችትን በባንዳነት ና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው የቤተሰቤ ታሪክ የጀግነት ታሪክ በላብና በጥረት ሰርቶ የማደር እንጂ በመሸጦነትና በባንዳነት የማደር አንዳችም ነገር የለበትም አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ ወንድሜ የመቶ አለቃ አያሌው ጫኔ የሀረር ጦር ትምህርት ቤት ምሩቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን እንዲሁም ሌላ ወንድሜ የተስፋ ሚካኤል ጫኔ የሁርስ ወታደራዊ ትምህርት ቤት አሰልጣኝ በኢህአዴግ ዘመን ሶስቱም ኢትዮጵያውያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮችም ናቸው። ቅድመ አያቶቼ በሁለት በኩል እነ ቀኝ አዝማች ደስታ ብሩህና ብላታ ጥሩነ ኪዳኑ እንደ አብዛኛው ጎጃም አማራ ገበሬ አርበኞችም ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከእኔ ሆነ ከቤተሰቤ ታሪክና ሴት ጋር ባንዳ ነው። ስለዚህ ባንዳ ያላችሁኝ ተቺዎቼም ባንዳነት ይኖርባችሁ ከሆነ በዙሪያችሁ ይፈልጉ ከኛ ቤት ባንዳ የለም ነው መልሴ። ለክቡር ጠቅላይ ሚኒስትር ያቀረብኩት ጥያቄ አላማ ወጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳ በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉ ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህም የሀገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል አሳስቤ ያለው። ከዚህ በተረፈ እግዚአብሔር ይመስገን በሙያዬ የትምህርት ዓለም ሂጄ ሰርቼ ኑሮ ማሸነፍ የምችልበት የትምህርት ዝግጅትና የስራ ልምድ አለኝ በፖሊስ አውጭነትና ከፍተኛ ምራ መራርም በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛው አካል ቅጥረኛ የመሆን ግዴታ የለብኝም። ለጊዜው ግን እኔ የባህር ዳር ህዝብና የአማራ የኢትዮጵያ ህዝብ ተወካይ እንደ ራሴ ነኝ። የመወክለውም ኢትዮጵያን ዘላቂ ጥቅም ብቻ ነው። ክስ ሁለት ኢትዮጵያ የባህር በር ማግኘቷን በፓርላማው ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን የምቀበል ነኝ ብዬ በግልጽ አመላክቻለሁ። የባህር በር ማግኘት ብሔራዊ ጥቅም መሆኑን እንኳን እኔ ስምንተኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘባል። ተቃውሞ ያለው የባህር በር በተመለከተ በጉዳዩ አያያዝ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ የሀገሪቱ ወደ ጦርነት አፋፍ እየመራ መሆኑን ተችቻለሁ። የእኔ አቋም የባህር በር ጥያቄው በሰላማዊ በህጋዊና ሰጥቶ መቀበልን መሰረት ባደረገ አካሄድ ብቻ መፍታት አለበት የሚል ነው። ሀገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላምን ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ሌላ የዜጎች ደምና ህይወት መክፈል የለባትም ነው። ጦርነትን የሚጋብዝ አካሄድ መቃወም የሀገር ፍቅር እንጂ ባንዳነት አይደለም። በሰሞኑ ጦርነት ወቅት ህውሃት የትግራይ ኃይሎች በወገኖቼ ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የፈጸሙትን የጅምላ ጭፍጨፋና የዘር ማጥፋት እና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፌ ያለው ግን አልኮራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ ለባቸው በተደጋጋሚ እንደገለጽኩት ሁሉ በትግራይ በንጹሃን ተጋሪዎች ላይ በተፈጸመው የጦር ወንጀል ውስጥ የተሳተፈ ማንኛውም አካልም በተመሳሳይ በፍርድ አደባባይ እንዲዳኝ እፈልጋለሁ። ስለዚህ ራሴን የመከላከል የግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ ጦርነት በየትኛውም ምክንያት አልደግፍም። ጠቅላይ ሚኒስትሩም በኢትዮጵያና በኤርትራ መካከል ስላቀረበው የጦርነት ስጋት ላቀረብኩ ጥያቄ በምላሻቸው የባህር በርን ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል። ዛቻው እንደ ባርጌኒንግ ቺፕና የዲፕሎማሲ ቀዳዳ መፍጠሪያ ጫና ማድረጊያ ታክቲክ አድርጌ ነው የተረዳሁት በመቀጠልም ክስ ሶስት ሁልጊዜ ትችት ብቻ እንጂ አማራጭ ሀሳብ የለህም ይህ ሀሳብ አብዛኛው ጊዜ የፖለቲካ ሀሁ ከማይረዱ የገዢ ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው አንድ ተቃዋሚ ፓርቲ የህዝብን ችግሮች ና እሮሮዎች እንዲሁም የመንግስትን ክፍተት ማሳየት ዋና ስራው ቢሆንም በጥያቄዎችና በንግግሬ ግን ከመተቸት ያለፈ ግልጽ አማራጭ የፖሊስ አቅጣጫዎችን አቅርቤ ያለው እነሱም አንደኛ የጸጥታ ጉዳይ የተመለከተው አማራጭ ለአማራና የኦሮሚያ ክልሎች ከወታደራዊ አማራጭ ውጭ የተለያየ የፖለቲካ መፍትሄ እንዲፈለግ ጠይቂ ያለው ከትግራይ ኃይሎች ከፋኖ እና ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ በአርቁ አስተዋይነት በድርድር እንዲፈታ ግልጽ ጥሪ አቅርቢ ያለው። ሁለተኛም የኢኮኖሚ ጉዳይን የተመለከተ አማራጭ የኑሮ ውድነት ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ፣ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ እዳውን ለመክፈል ሚዛናዊ የፊስካል ፖሊስ እንዲከተል ግፊትም አድርጋለው። ሶስተኛ የውጭ ግንኙነት ጉዳይ የተመለከተ አማራጭ የመንግስት ከፍተኛ የፖለቲካ አቅም የውስጥ የፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲውል በግልጽ ተጠቅሚያለው። የኢህአዴግ የመጪው ፖሊስ ጠንካራ ጎን የነበረው መርህ የውስጥ ሰላም የውጭ ስኬት መሰረት ነው የሚለውን እኔም የሚገዛው የውጭ ጉዳይ ፖሊስ መርህ ነው። እንደ ማጠቃለያ በገዡ ፓርቲ ላይ በማንኛውም ጊዜ ማቀርበው ትችቴ ለሀገርና ለህዝብ ጥቅም ቆሜ የምጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዡ ፓርቲ ኃላፊነት የፖለቲካ ትችትን በአላዋቂዎች የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡ ተወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠትም ነው። የእኔ የፖለቲካ ስራ ትኩረት ደግሞ በተረዳሁት ልክ የህዝቤን ህልውናና የኢትዮጵያ ዘላቂ ጥቅም ማስከበር ነው። የተወደዳችሁ አድማጭ ተከታታዮቻችን ለዛሬ ያስንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ፣ ቪዲዮ ላይክና ሼር በማድረግ ቤተሰብ እንድትሆን በአክብሮት እንጠይቅ።